ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንዴት ከረማችሁ? በዛሬው ፕሮግራማችን የአርሶ አደርና ከተማ ግብርና ልማት ኮሚሽን ተጠሪ ተቋም ስለሆነው የእንስሳት ልማትና ልህቀት ማዕከል ጠቅለል ያለ መረጃ ይዘንላችሁ መተናንል አብራችሁን ቆዩ። በአካኪ ቃሊቲ ክፍለ ከተማ ወረዳ አስር ለልማት ተነሺ አርሶ አደሮች መልሶ ማቋቋሚያና ዘላቂ ተጠቃሚነት የተገነባው የእንስሳት ልማት ልህቀት ማዕከል ሐምሌ 16 ቀን 2015 ዓ.ም ተመርቆ በይፋ ስራ ጀምሯል። 140 ሺህ ካሬ ሜትር መሬት ላይ ያረፈው ማዕከሉ በጠቅላላው 20 የወተት ከብት ሸድ፣ 20 የማድለብ ሸድ፣ 18 የእንቁላል ጣይ ዶሮ ሸድ፣ ሁለት ዘመናዊ የመኖ ማቀነባበሪያ ሸድ፣ 40 የድርቆሽ ማስቀመጫ መጋዘን፣ አንድ አስተዳደር ሕንፃ፣ 40 የማሳያና መሸጫ ሱቆች እና ሁለት ክሊኒኮች በእቅድ ተይዞ ምዕራፍ ሁለት የግንባታ ሂደቱ ተጠናቆ ተመርቆ በስራ ይገኛል። ከ35 ሺህ በላይ ዶሮች በ11 ሼን ላይ ገብተዋል። እኛ ከዚህ በፊት በነበረን ትሬንጅ ያው ካሎ የመኖ ጥራትም ማንጻር ከመናጅመንቱም ማንጻር ከ95 ፐርሰንት በላይ በየቀኑ እንቁላል ይጥላሉ። ስለዚህ እኛ ማዕከላችን ላይ በቀን ከ350 እንቁላል በላይ ለገበያ እናቀርባለን ማለት ነው። በፕሮጀክቱ ምዕራፍ ሁለት የግንባታ ሂደት የተጠናቀቁት አስር የወተት አስር የማድለብ አስራ አንድ የእንቁላል ጣይ ዶሮ ሸዶች፣ ሁለት የመኖ ማቀነባበሪያ፣ አርባ የድርቆሽ ማከማቻ፣ አንድ አስተዳደር ሕንፃ፣ ሁለት የእንስሳት ክሊኒኮች እና ሰላሳ ሁለት የማሳያና የመሸጫ ሱቆች ናቸው። ቀሪዎቹ ሃያ የወተት እና የዳልጋ ከብት ማድለብ ሸዶች፣ ሰባት የእንቁላል ጣይ ዶሮ ሸዶች፣ ስምንት የማሳያና መሸጫ ሱቅ እና ሌሎች ግንባታዎች በሦስተኛው ምዕራፍ የግንባታ ሂደት እየተሰሩ ይገኛል። ይህ ለከተማችን ብቻ ሳይሆን እንደ ሀገር ሞዴል ሊሆን የሚችል የእንስሳት ልማት እና ልህቀት ማዕከል ሲመረቅ 104 ማኅበራት የተደራጁ 540 የልማት ተነሺ አርሶ አደሮች እና ቤተሰቦቻቸው ወደ ሥራ ገብተው በሥራ ላይ ይገኛል። በአሁኑ ወቅት ወተትና የወተት ተዋጽኦ፣ እንቁላልና የደለቡ በሬዎች ለገበያ እየቀረቡ ሲሆን በንግድና አገልግሎት ዘርፍ ላይ የተደራጁት ማኅበራት ከአምራች ማኅበራቱ ጋር ተሳስረጀው በማዕከሉና ካዛንች ሴቶች አደባባይ በሚገኘው የመሸጫ ሱቆች ለገበያ እያቀረቡ ይገኛል። የዚህ ማዕከል መቋቋም ዓላማ የልማት ተነሺ አርሶ አደሮችን በዘላቂነት መልሶ ከማቋቋምና ከማልማት ባሻገር የእንስሳት ሀብት ልማት ትግበራ ደረጃውን በጠበቀ መልኩ የሚከናወንበት ዘመናዊ ማዕከል በማደረግ በዘርፉ ለሚሰማሩ አካላት የገቀት፣ የክህሎት፣ የምርምር፣ የግብዓትና የቴክኖሎጂ አጠቃቀም ችሆኑ እንዲያገለግል ማድረግ እንዲሁም ምርትና ምርታማነትን በማሳደግ የምርት ዋጋ ንረት ሚዘን የሚጠበቅበትን እና ለኢኮኖሚው መረጋጋት ምቹ ሁኔታ የሚፈጠርበትን ስልት በመቀየስ እና ተግባራዊ በማድረግ የድርሻችን ሚና የሚወጣ ማዕከል እንዲሆን ማስቻል ነው። አድማጭ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህንን ይመስል ነበር። አስተያየትና ጥያቄ ካላችሁ በውስጥ መስመር አግኙ። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ መልካም ሳምንት፣ ደህና ሁኑ።